ክሩቤል እና ዶክተር ቁመው እያወሩ ያለ ክሩቤል ሀረግን አስታወሳትና፣ ዶክተር ሀረግ አለም ሁለቱም ተያዩና ሩጫቸውን ወደ ሀረግ ነበር ያደረጉት። ዘበነ ሀረግን ለመግደል ሀረግ የኔ ፍቅር መጣውልሽ እያለ ሽውጡን አዘጋጅቶ ሲሄድ ሀረግ አላገኛትም። ክሩቤልና ዶክተር ይዘዋት ወጥተው ስለነበረ እናም ዶክተር ዘበነ ስልክ ደውሎ ለገዳዩ እዩልህ፣ እች ልጅ የለችም ከሆስፒታል ወታለች ሲለው፣ ምን? አዎ የለችም። አንተ ግን እች ልጅ ምን ያህል እንደምፈልጋት ታውቃለህ አይደለ? እንዴት ታስመልጠኛለህ? እዩልህ፣ ካጠገብህ የቆመው ወዳጅህ ብቻ ሳይሆን ቀብር አስፈጻሚህ ነው። እሺ ይላውና ወዲያውኑ ያስገድለዋል። ይውልህ አለና እየሳቀ ግን እኮ እንድትሞት አልፈልግም ነበረ፣ ግን ምንም ማድረግ አልችልም አለና የፌት ሳቁን ቀጠለ። ከዛም ዘበነ መኪናው ውስጥ እያለ ማዘር እና ሲስተር እቤት ውስጥ ነበሩና ና ማዘር አሁንም አሁንም በርበሩ ነበር የሚያንጋጥጡት። በአጋጣሚ ዞር ሲሉ በር ሲከፈት ክሩቤል ና ዶክተር ሀረግን ይዘዋት ነበር የመጡትና ና ማዘር እየሮጡ ከተቀመጡበት ሄዱ። ና ውይ ልጄ አበባ የመጣሽልኝ ብለው መሬት ላይ ተንበርክከው ስመው ልጄ ብለው እቅፍ አድርገው ስመዋት ደግፈው አመጡና ሶፋ ላይ ቁጭ አደረጓት። ልጄ አለሽ፣ ደህና ነሽ? እሷ ምንም አትልም። እሳቸው ግን ተመስጌን፣ አምላኬ ፈጣሪያቸውን እጅግ ያመሰግኑታል። ክሩቤል ያው እናት አደሉ እስቲል አሁንም ፊቱን እንደሸፈነ ስለነበረ ጭንቅላቱን ይዞ ነበረ እየቆመውና እያለቀሰ ነበረ። ተመስጌን ያሉ ልጃቸውን እቅፍ አድርገው ክሩቤልም ተሰማውና ውልቅ ብሎ እየሮጠ ሲሄድ ዶክተር ተከትሎት ሄደ። ክሩቤል ወዴት እየሄድክ ነው ሲለው፣ ወደ ምኖርበት ነው የሚሄደው። እንዲህ አሁን እንኳን ከነሱ ውጭ ነው መኖር የምትፈልገው? ምንም ማድረግ ስለማልችል ምን አደርጋለሁ? እሄዳለሁ ይለዋል። ዶክተር ግን ትችላለህ፣ ሁሉንም ነገር ማድረግ ትችላለህ ይለዋል። ቆይ ግን ለምንድን ነው በራስህ እምነት የማትጥለው? ክሩቤል ሲለው ከውስጥህ ያልወጣ እምቅ ኃይል አለህ። ስለዚህ ባስፈላጊው ጊዜ አሳይተናል ዶክተር። ካጠገባቸው የምቆምበት ጊዜ ገና ነው። ስለዚህ ለዚህ ደግሞ በዚያ አዝጋሚ እርምጃዬ የምደርስላችሁ አይመስለኝም። እነሱን የምጦር ካጠገባቸው ሁኜ አይዟችሁ የምላቸው መሆን ነበረብኝ። እኔ ግን አልታደልኩም። በነገራችሁ ላይ እሱ ግን ክሩቤል የሊዲያ ፍቅረኛም ስለነበረ ያው ዶክተር ካወቀ ነገሮች ስለሚበለሻሹ እሱ እዛ መቀመጥም መታየትም አልፈለግም። ሊዲያም እንድታይ አይፈልግም። ምክንያቱም ሊዲያ ስቲል ሀረግና ማዘር የሱ ቤተሰብ መሆናቸውን ስላላወቀች እንጂ እስከ ዛሬ አታቆያቸውም ነበረ። በነገራችን ላይ ማለት ነው። ምክንያቱም ክሩቤል የሀረግ ወንድም መሆኑ ብታቅንሮ እህት እንግደልልኝ ብላ አትልከውም ነበረ። እሱ ግን ማግኘት የሚፈልገው ነገር እስከሚያገኝ ድረስ ቤተሰብ እንዳልሆነ ሆኖ ነበረ እሺ እያለ የነበረው እና ግን እጅግ በጣም ያሳዝናል። ይልህ ዶክተር እኔ በአሁኑ ሰዓት ምንም ነገር ማድረግ ስለማልችል ካጠገባቸው መረቅ አለብኝ። እዩ ልክ ሩቤል ሁሉን ነገር ማድረግ ትችላለህ። ስለዚህ የፈለግከው ነገር እያደረግህ እኮ ካጠገባቸው መኖር ትችላለህ። አሁን እኔንም አሁን ለማየትም ለመቀበልም ዝግጁ አይመስሉኝም። ስለዚህ እኔም ከእነሱ ፊት ለመቆም አይደለም ለመቅረብም ዝግጁ አይደለሁኝም። ሲቀጥል በቅርቡ ይሳካል ድምኑ ነው ግን አንተ ተው እንጂ። ይኸውልህ ዶክተር መታመምንም መሰቃየትንም እፈልገዋለሁኝ። እህቴ ሀረግን በጣም እወዳታለሁ። እናም ጠብቃታለሁ እያለ ዶክተር ብር እንካ ሲለው በፍጹም አልፈልግም ብሎት ጥሎት ሄደ። ዶክተርም ያወጣውን ብር ወደ ኪሱ መለስ ሳደረገ እና የተናገራቸው ንግግሮች ትንሽ ውስጡን ስለነካው አንዳንድ ሰዎች አሉ ኃጢአታቸው ጭንቅላታቸውን የመድረሰው ሌሎች ደግሞ ጽድቃቸውን የሚለምኑ አሉ ስለዚህ ይልና በንዴት በሩን ከፍቶ ይገባል፣ ዶክተር ወደ ቤት። ዶክተርም ለሲስተር ደውሎ ይኸውልሽ፣ ሲስተር እኔ እንድትሄጅ ያደረኩሽ ብቻሽን ስለሆንሽ እንድታርፊ ስለደከመሽ እንድታርፊ ስለፈለኩኝ ነው ይላታል። እሷ ደግሞ አይደለማ ዶክተር፣ አንተም እኮ ብቻህን ነህ። ስለዚህ ችግር የለውም ለህ አሁን ብቻህን። ይኸውልሽ እኔ ብቻዬን አይደለሁኝ ብዙ ሰዎች በዙሪያ ያሉ፣ ለምሳሌ ማናለክ፣ ዶክተር ሀረግ፣ ማዘር ሊዲያ፣ አንቺ አላችሁ። አይደለም እኔ አሁን ነው ያልኩ፣ አሁን ላይ ከሀረግ ጋር ብቻህን ጥየክ መሄድ አልነበረብኝም ነው እያልኩ ያለሁት ዶክተር ትለዋለች። አንቺ ማረፍ አለብሽ ሪፍሬሽ እያደረገ ጉልበትሽ እንፈልገዋለሁ። እኔ ግን ካጠገብ ብሆንና ብረዳክ ነበረ የምመርጠው ዶክተር ትለዋለች። በነገራችን ላይ ሲስተር ዶክተርን ትፈልገው ስለነበረ አንዳንዴ ሳታስበው የምትናገራቸው ቃላቶች ትደነግጥና፣ ግን መለስ ብላ ወሬውን ቀየር ታደርገውና ያው ስልኳን ትዘጋለች። እናም የኔ ጌታ ነበር ያለችውና ምን ሲላት በቃ ሽቻው ብላ ነበር ስልኩን የዘጋቸው ማለት ነው። እና ሊዲያም ሊዲያ እንደሚስት ብትሆንም ሲስተር ግን ትፈልገዋለች ዶክተርን ሀረግም ትፈልገዋለች። ወንድምነቱን ብቻ አይደለም። ግን ያ ሁሉ ነገር አይገባውም እሱ፣ ምክንያቱም የሚገባው መልካም ነገር ማድረጉን ብቻ ነው እሱ የሚፈልገው። እነሱ ግን መልካምነቱን ሳይሆን እዚህ ጋር ጥሩ ህይወት ስለሌለው ሲስተርም በግሏ የራሷን ማድረግ ትፈልጋለች ግን እሱ ስቲል አላወቅም። እናም ሲስተር፣ እኔ አንቺ ፍሬሽ ጉልበት ሲኖርሽ እረፍት አድርገሽ ስታግዥኝ ከጎኔ ስትቆሚ ነው የምፈልገው። እናም እረፍት አድርጊ፣ በቂ እረፍት ሊኖርሽ ይገባል፣ ፍሬሽ ጉልበት ሊኖርሽ ይገባል ይላታል። እናው እሱማ፣ ልክ ነህ፣ ግን አንተ እኮ ብቻህን፣ ዶክተር ብቻህን ታዩ እባክሽ እኔ ችግር የለውም። የሆነ ጽድቁንም ሞቱንም ታይውና፣ እኔ ጉልበትን ከስራ የማግኘት ልምዱ አለኝ። እሺ፣ እና ደግሞ ስለምታስቢኝ ነው እንጂ ራሴን የምጥል ሰው አይደለሁም። እሺ በቃ ራስህን ጠብቅልኝ የኔ ጌታ ትልና፣ አቤት ሲላት እሺ በቃ ቻው።